ቱን እንዳነብ ስለተፈቀደልኝ አመሰግናለሁ። ብዙ ምዕመናን ሊቃውንት ያሉበት ሀገረ ስብከት ሲሆን ባለፈው በጀት ዓመት ማለትም ከሐምሌ ወር 2016 ዓ ም እስከ ሰኔ ወር 2017 ዓ ም የተከናወኑ አበይት ተግባራትን እንደሚከተለው እናቀርባለን። የብፁዕ አቡነ ዲዮናስዮስ ሐዋርያው ጉዞን በተመለከተ ብፁነታቸው በጥምቀት በጥም በዓል ላይ በመገኘት በዓሉን ለማክበር ለተሰበሰቡ ሕዝበ ክርስቲያን ትምህርተ ወንጌልና ቡራኬ ሰጥተው ለ27 ዲያቆናት ቅስና፣ ለ132 ደቀ መዛሙርት ዲቁና ጥር 18 ቀን በደጀን ወረዳ ቤተ ክህነት በደብረ አሚን ቅዱስ ጊዮርጊስ ቤተ ክርስቲያን በዓል ላይ በመገኘት ትምህርተ ወንጌል ሰጥተው ለአንድ መነኩሴ ቁምስና ለሃምሳ ሁለት ካህናት ቅስና ለሁለት መቶ ሃምሳ ስምንት ደቀ መዛሙርት ዲቁና ጥር 21 ቀን ርዕሰ አድባራት ርዕሰ ርኡሳን መርጡለ ማርያም ገዳም የእመቤታችን የእረፍት በዓል ላይ ተገኝተው ትምህርተ ወንጌል ሰጥተው ለአስራ ሶስት መነኮሳት ቁምስና ለአንድ መቶ ዲያቆናት ቅስና ለ ዲያቆናት ቅስና ለአራት መቶ ሰላሳ ስድስት ደቀ መዛሙርት ዲቁና ጥር 25 ቀን በሁለት እጁ እነሴ ወረዳ ቤተ ክህነት የቅድስት አርሴማ ቅዳሴ ቤተ ክርስቲያንን ባርከው ለ150 ዲያቆናት ቅስና ለ664 ደቀ መዛሙ ዲቁና ሰጥተዋል። ኅዳር 21 ቀን በብፁዕ አቡነ ዲዮናስዮስ ጋባዥነት ብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በጽራጺዮን አብማ ማርያም ካቴድራል በዓል ተገኝተው ለ72 ዲያቆናት ቅስና ለ3ስት 044 ደቀ መዛሙርት ዲቁና መያዝያ 30 ቀን በመልታ ድባር ደብረ ቅዱስ ማርቆስ ቤተ ክርስቲያን ባል ላይ ተገኝተው ትምህርተ ወንጀል ሰጥተው ለ1 መነኮሳት ለ2 ቅስና ለ1ን 1 ን ዲቁና ሰጥተዋል። ብጹ አቡነ ዘካሪያስ እንደ እንዳባት እየባረኩን እንደ ልጅ እየተላላኩን የሀገረ ስብከቱን ልኡካን በመጨመር ለሀገረ ስብከታችን አገልግሎት መቃናት ትልቁን ድርሻ ሰጥተው ስላገለግሉን እድሜና ጤና እንዲሰጥልን እየተመኘን ጉባኤውም እንዲያመሰግንን በአክብሮት እጠይቃለሁ ስብከተ ወንጌልን በተመለከተ በተለያዩ ወረዳዎች በሚገኙ አድባራትና ገዳማት የንግስ በዓላት እና ልዩ ልዩ ጉባኤዎች ሀያ ሁለት የስብከተ ወንጌል ጉባኤያት መምህራንን በመደብ ስብከተ ወንጌል እንዲሰጥ ተደርጓል። በሀገረ ስብከታችን ስር ባሉ አድባራትና ገዳማት ሶስት ከእስልምና አስራ አራት ከተለያዩ ቤተ እምነቶች ወደ እናት ቅዱስ ቤተ ክርስቲያን ተመልሰዋል። አምስት መቶ ሀያ ስድስት ወጣቶች በስርዓተ ቤተ ክርስቲያን ጋብቻቸውን ፈጽመዋል። ሁለት ሺ አራት አባ ወራዎችና እማወራዎች ቅዱስ ሥጋውና ክቡር ደሙን ተቀብለዋል። ትምህርትና ስልጠና ክፍልም በተመለከተ በአራት አንድምታ ትርጓሜ መጻሕፍት ጉባኤ ቤት 80 ደቀ መዛሙርት እየተማሩ የሚገኙ ሲሆን በአጠቃላይ በሀገረ ስብከታችን በስድስቱም ጉባኤ አይነት አትሮን ዘርግተው ጉባኤ አስፍተው የሚያስተምሩ መምህራን 1421 እና የሚማሩ ደቀ መዛሙርት 23216 ናቸው። በበጀት አመቱ 16 አዳዲስ መምህራን እንዲመደቡ ተደርጓል። ሌሎችም ስራዎች አሉ። ሰንበት ትምህርት ቤትን በተመለከተ ለሃያ ሁለት መምህራን በሰንበት ትምህርት ቤት ስርዓተ ትምህርት ትግበራ ዙሪያ ስልጠና ተሰጥቷል። በአድባራትና ገዳማት 17 አዳዲስ ሰንበት ትምህርት ቤት ተቋቁሟል። ለ ሦስት መቶ ሰንበት ትምህርት ቤት በስርዓተ ትምህርቱ ትግበራ ዙሪያ ትውቅና ውይይት ተደርጓል። ከ5 በላይ ሰንበት ትምህርት ቤቶች ከአንደኛ እስከ አምስተኛ ክፍል ስርዓተ ትምህርቱ እንዲሰጥ ተደርጓል። የሰበካ ጉባኤ ማደራጃ ክፍልን በተመለከተ በቃለ ዓዋዲው መሰረት አምሳ ሁለት አዳዲስ አብያተ ክርስቲያናት በዚህ በጀት ዓመት የተሰሩ ሲሆን በአምሳ ሁለቱም የሰበካ መንፈሳዊ ጉባኤ እንዲቋቋም ተደርጓል። በበጀት ዓመቱ 132 ሙሉ ምርጫ፣ 12 ማሞያ ምርጫ በድምሩ 145 የሰበካ ጉባኤ ስራ አስፈጻሚ ኮሚቴ አባላት ምርጫ ተከናውኗል። በበጀት ዓመቱ በጀትን በተመለከተ በሀገረ ስብከት ደረጃ 22651429 ከ72 ሳንቲም የተሰበሰበ ሲሆን በመንበረ ፓትርያርክ 7928 ገቢ ተደርጓል። የካህናት አገልግሎትን በተመለከተ በሀገረ ስብከቱ በሁሉ ገዳማት፣ አድባራት፣ አጥቢያ አብያተ ክርስቲያን የሚገኙ መደበኛ አገልጋዮችን መዝግቦ ለመያዝ ተችሏል። ካህናት ንስሐ ልጆቻቸውን እንዲያስተምሩ ተደርጓል። ምግባረ ሰናይን በተመለከተ በብፁዕ አቡነ ዲዮናሲዎስ በጀርመንና አካባቢው ካሉት የመንፈስ ልጆቻቸው ብር 800 ሺህ ብር በማሰባሰብ በገዳማትና አድባራት እየተማሩ ላሉ ደቀ መዛሙርት ለበዓላት መዋያ ድጋፍ ተደርጓል። ብፁዕነታቸው ከራሳቸው ገንዘብ ወጪ በማድረግ ለሀያ የአብነት መምህራን የልብስ ድጋፍ ተደርጓል። በተለያዩ ወረዳ ተክነት ለ735 ችግረኞችና አቅመ ደካሞች የልብስ ድጋፍ ለሰላሳንድ አቅመ ደካሞች እና ችግረኞች ቤት የመስራትና የማደስ እንዲሁም ለአምስት መቶ ሰላሳ ሁለት አቅመ ደካሞችና የምግብ ድጋፍ ተደርጓል። በብፁዕ አቡነ ሳሙኤል የሚመራው የልማትና ክርስቲያናዊ ተራድኦ ኮሚሽን ባደረገልን የሰባት መቶ ሀምሳ ሺህ ብር ድጋፍ ለሀገረ ስብከትና ለወረዳ ቤተ ክህነት ሰራተኞች እንዲሁም ስልጠናው ለሚመለከታቸው አካላት የስራተ ጾታና የአቅም ማጎልበቻ ስልጠና እንዲሰጥ ተደርጓል። ለዚህም ብፁዕ አቡነ ሳሙኤልና ሰራተኞቻቸውን ጉባኤው እንዲያመሰግልን በትሕትና እጠይቃለሁ። ልማትና እቅድም በተመለከተ በአስር አመቱ ስልታዊ እቅድ መሰረት የሚሰሩ ስራዎችን ከወረዳ ቤተ ክህነት እስከ አጥቢያ ድረስ በማውረድ እንዲተገበሩ ደብዳቤ ክትትልና ቁጥጥር ተጽፏል። ክትትልና ቁጥጥርም ተደርጓል። ከስሩ የነበሩ የህንፃ ተሰርተው የነበሩ የህንፃ ክፍሎችም አማራጭ በመፈለግ ለትምህርት ቤት ለአቡነ ጎርጎሪዎስ ትምህርት ቤት እንዲከራዩ ተደርጓል። የሀገረ ስብከቱ ቤዝመንት ጂ ፕላስ ፎር ሁለገብ ህንፃ በከፊል ተጠናቆ ለጤና ተቋም እንዲከራይ ተደርጓል። የአጋጠሙ ችግሮች በክልላችን ብሎም በዞናችን በተፈጠረው የጸጥታ ችግር አንዳንድ ግለሰቦች የተሳሳተ የግል አመለካከትና ጥላቻ መነሻ በማድረግ ባጋጣሚም ይሁን ሆን ብለው ጥንታዊትና ቅድስት ለሆነችው ቤተክርስቲያን ያለ ስሟ ስም በመስጠት የሃይማኖት ነጻነትንና ሕልውናን በመጋፋት በቤተክርስቲያን ዶግማና ቀኖና እንዲሁም አስተዳደር ጣልቃ በመግባት ይህን አድርጉና አታድርጉ በማለት በሀገረ ስብከት ኃላፊዎች በወረዳ ቤተ ክህነት ሥራ አስኪያጆችና ሰራተኞች በአድባራትና ገዳማት አስተዳዳሪዎች በአገልጋይ ካህናትና ምእመናን ላይ ዛቻና ማስፈራሪያ፣ ስደትና መታሰር፣ ግድያ እየደረሰ በመሆኑ የሀገረ ስብከታችን ፈተና ሆኖ ቀጥሏል። በመሆኑም የሚደርስብንም ፈተና ችግር በእግዚአብሔር አጋዥነት በቅድስት ድንግል ማርያም አማላጅነት በቅዱሳን መላይ ተራዳይነት ተቋቁመን ለዚህ አበቃን። አምላካችን እግዚአብሔርን እያመሰግ ሪፖርቱን በዚህ አጠቃልላለሁ። አመሰግናለሁ ገቢ ያደረግንበትን የጉራጌ ሀገረ ስብከት ሊቀባባስ ብፁዕ አቡነ መልከ ጼዴቅ ለብፁዕ ወቅዱስ አቡነ ማቲያስ እንዲሰጡልኝ በትሕትና እጠይቃለሁ።